ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች ፈጣሪ መስገን በጣም ደህና ነኝ። ይህን ሰሞን በአንዳንድ የግል ጉዳዮች ምክንያት ምንም አይነት ቪዲዮ እየለቀቅኩ አልነበረም። ያው ለሱ በጣም በጣም ይቅርታ ጤቃለሁ። ከዚህ በኋላ ግን ቶሎ ቶሎ ቪዲዮዎችን ለመልቀቅ ሞክራለሁ። በቻልኩት አቅምም አሪፍ አሪፍ የሆኑ ታሪኮችን ይዤላችሁ እመጣለሁ። ወደ ታሪኩ ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ተመልካቾች ሰብስክራይብ በማድረግ ወደ ቻናል መቀላቀላችሁን አትርሱ። ይህን ያልካልኳችሁ በቃል አሁን ቀጥታ ወደ ታሪኩ የድመቴ ጸባይ ተቀይሯል። እኔም ማለየው፣ ነገር ግን እሷ የምታየው ነገር ሳይኖር አይቀርም። ማለቴ ከዚህ በፊት እንደዚህ አልነበረም ጸባይዋ። ማታ ማታ ላይ ብቻዋን ኪችን ውስጥ ገብታ ትጫዋለች። ደንግጭም እንደተፈጠረ ለማየት ስገባም ብቻዋን ቆማ ከአንድ የማይታይ አካል ጋር እየተጣላች ይመስላል። ይህ እንግዲህ የሆነ ባህሪዋን ከአንድ ወር በፊት ነበር የጀመረችው። ይህም ነገር በትንሹም ቢሆን አስፈርቶ ነበር። አንድ ዕለት እንደተለመደው እስከ አራት ሰዓት ድረስ ፊልም ካየሁ በኋላ በጧት ስራ መሄድ ስለነበረብኝ ለመተኛት ወደ ክፍሌ ሄጄ ልብስ መቀየር ጀመርኩ። በዚህ ጊዜ ነበር አንድ ነገር ያስተዋልኩት፤ ድመቴ የለችም። ሌላ ጊዜ እኮ ልብስ በምቀይርበት ሰዓት ራሷን የምትበላበት ሰዓት ነበር፣ ነገር ግን ዛሬ የለችም። ያቀረብኩላት ምግብም ንክቻ አላለም። ይህን ነገር ስመለከት ቀጥታ ወደ ውጭ ወጥቼ መፈለግ ጀመርኩ። ያው ካገኘዋት ማለት ነው። ለ30 ደቂቃ ያክል ፈለግኳት ግን የለችም። ስለዚህ ጠዋት በድጋሚ ይፈልጋታለሁ ብዬ ወደ መኝታዬ ተመለስኩ። በድንገት ባንኝ የነቃው የነቃውት ከመጸደጃ ቤት ውስጥ በመጣው ድምፅ ነበር። ቀስ ብዬ ከመኝታዬ ተነሳው። የመኝታ ቤቴን በርቀስ አድርጌ የከፈትኩት ወደፊት ለራመር ነበር። ሌላ ድምጽ ከኪችን ቤት ውስጥ ባይመጣ ኖሮ በጣም ደንግጭ ባለውበት ቦታ ቆም የቀረው። የኪችኑ እቃ ሙሉ ለሙሉ ተበታትኖ ወድቋል። ከእቃዎቹ መበታትን ውጪ ግን ሁሉም ነገር እንደነበረ ነው። ቤትን ዞር ዞር ብዬ መፈተሽ ጀመርኩ። ነገር ግን ምንም ነገር የለም። በስተመጨረሻ ማንም ቤት ውስጥ እንደሌለ ስላረጋገጥኩ ወደ መኝታዬ ተመለስኩ። በዚህ ጊዜ ግን ሽንት ቤት መጠቀም እንዳለብኝ ሰውነቴ ስለነገረኝ ወደ መጸዳጃ ቤት ሄድኩ። በሩን ቀስ አድርጌ ከከፈትኩ በኋላ መብራቱን አበራሁት። ባለበት ቦታ ደንግጬ ቆምኩ። መጸዳጃ ቤቱ በደም ተበክሏል። የክፍሉ ጣሪያ ላይ ያቺ ምስኪን ድመቴ ወድቃ ተዘርግፎ ተንጠልጥላ ሞታለች። ወደ ኋላ ወደቁ። ያየሁት ነገር ተደራርቦ ዱከት ካቴ ያስመለሰኝ። ማን ነው የገደላት? ቤቴ ውስጥ እኮ ማንም ሰው የለም እና ማን ነው ድመቴን የገደላት? በፍርሃት ውስጥ ሆኜ መጸዳጃ ቤቱን ባይኔ ስቃኝ ነበር። አንድ ነገር ያስተዋልኩት ፊት ለፊት በሚገኘው መስታወት ላይ በቀይ ቀለም አንድ ነገር ተጽፎ ይታያል። ጽሑፉን ሳነበው ልብ ይስተወርድ ተሰማኝ። የተጻፈው ጽሑፍ ገና ለበቃም የሚል ነበር።